ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ፕሮግራም ነው። በሰብል እንደዚሁ ደግሞ በእንስሳትም ላይም የተገኙ መረጃዎችን ይጠቅም ይችላል በሚል እሳቤ ያው በተለያየ ጊዜ እያቀረብኩላችሁ እገኛለሁ። ዛሬ የተራው ስለ ዶሮ ነው በዶሮ ዙሪያ በርካታ ወጣቶች ተደራጅተው በግል ደረጃም ሊሆን ይችላል። እንደዚሁ ደግሞ በርካታ ሴት እህቶቻችን ከአረብ ሀገር ሲመጡ እንደዚሁ ዶሮ ላይ ኢንቨስት እያደርጉ ያሉና እየጠቀሙ ያሉበት ሁኔታ አለ። እንደዚሁ ደግሞ በአዲስ መልክ ወይም አዲስ የሆኑ ዶሮ ላይ መስራት ለሚፈልጉ ግንዛቤ ሊፈጥር የሚችል ፕሮግራም ነው ዛሬ ይዤ የመጣሁት። በዶሮ እርባታ ዙሪያ ሊሰሩ ስለሚችሉ ቢዝነሶች አካፍላችኋለሁ። የዶሮ አርቢዎች ከዶሮ ስራ ወይም እርባታ መጠቀም የሚፈልጉ ከሆነ በዋነኛነት ትኩረት ከሚሰጣቸው ጉዳዮች ውስጥ አራቱን አካፍላችኋለሁ። ከዚሁ ሲጀምር የመጀመሪያው የመጀመሪያው የገበያ ጥናት ነው። መሟላት ያለበት ፍላጎት አለ ወይስ ፍላጎትስ ወይም ደግሞ ፍላጎቱስ ምን ያህል ነው የሚለውን ጥናት ማድረግ ያስፈልጋል። እንደዚሁ ደግሞ እነዚህን ከገበያ ጋር ተያይዞ ምን የጎደለ ነገር አለ የሚለውን በትኩረት መመልከት እጅግ በጣም አስፈላጊ ነው። በገበያ ላይ የሚፈለገው እንቁላል ነው ወይስ የስጋ ዶሮ ወይስ ለእርባታ የሚሆኑ ዶሮዎች የትኛው ነው ከፍተኛ ፍላጎት ያለው የሚሉትን በገበያ ጥናቱ በቅድሚያ ሊታይ ይገባል። አብዛኞቹ የዶሮ እርባታ ጀማሪዎች ጓደኛ ወይም ዘመድ ወይም ጎረቤት አርቢ በሚያደርገው ነገር ተመሳሳይ በሆነ መልኩ ሄደው ጥቅሙን ለማግኘት ተስፋ ያደርጋሉ። ከዚህ ይልቅ መሆን ያለበት ጊዜ ወስዶ ከደንበኞች ጋር ማለትም በሬስቶራንቶች ሊሆን ይችላል በሆቴሎች ሊሆን ይችላል በሱፐርማርኬቶች ሊሆን ይችላል እና በዚህ እነዚህም በመሳሰሉት ስራ ከሚሰማሩ ወይም ከተሰማሩ ድርጅቶች ጋር የዳሰሳ ጥናት ማድረግና በተቻለ መጠን ብዙ መረጃዎችን ማሰባሰብ ያስፈልጋል። አንዳንድ ጊዜ ግምቶች ከዳሰሳ ጥናት ውጤቶች ጋር ላይዛመዱ ይችላሉ። ስለሆነም የመጀመሪያ እቅዶች ለመቀየር እና አዲስ ውሳኔዎችን ለማድረግ ዝግጁ መሆን ይጠበቃል። ስለዚህ የመጀመሪያ መጀመሪያ ያለብን የገበያ ጥናት ላይ ትኩረት አድርገን ገበያውን ማየት ይኖርብናል ማለት ነው። ከዛ በመቀጠል የዶሮ ማርቢያ ቦታን ማየት ያስፈልጋል። የዶሮ እርባታ አካባቢን ለመምረጥ ትኩረት የምናደርገው አካባቢው ለዶሮ ስጋና እንቁላል ገበያ አቅርቦት ምቹና የከተማ ዳርቻ መሆኑን፣ አልፎ አልፎ የጎርፍ መጥለቅለቅና የመሬት መንሸራተት ከሚያጋጥመው አካባቢ አለመሆኑን፣ እንዲሁም አካባቢው ለሁሉም የአየር ሁኔታ ተስማሚ መሆኑን ማየት ይኖርብናል። ስለዚህ የዶሮ እርባታን ስናስብ ከገበያ ጥናቱ ባሻገር በቀጥሎ የዶሮ የምናረባበትን አካባቢ በደንብ ልናይ ይገባል ማለት ነው። በሶስተኛ ደረጃ ዝርያና አቅራቢ የሚያቀርብልንን አካል ማየት ያስፈልጋል የትኛው ዝርያ ነው ለሰብነው ዓላማ የሚያግዘን የሚለውን በደንብ ማየት ያስፈልጋል ማለት ነው። ይህም ማለት ምንድን ነው? የዶሮ እርባታው ንግድን መሰረት ያደረገ ከሆነ ትኩረት ማድረግ ያለብን ዝርያ በተለይ ዝቅተኛ የሞት መጠን ያለው አንዳንዴ ከጫጩት የምንነሳበት ሁኔታ በአብዛኛው ስለሚኖር የሞት መጠናቸው አነስተኛ የሆነውን ዝርያዎች ማየት አለብን። ፈጣን የእድገት ደረጃ ያላቸው መሆናቸውን ማየት አለብን። ከፍተኛ ምርት ያለው መሆን አለብን ማየት አለብን። እንደዚሁ ደግሞ እንደ ቦቫንስ ብራውን ያሉ ዝርያዎች ላይ ትኩረት ቢደረግ የተሻለ ነገር መፍጠር ይቻላል። እና ዝርያ ለምንሰራው ስራ ዝርያ መምረጥ የግድ ይሆናል ማለት ነው። በሌላ መልኩ ለሁለቱም ማለትም፣ ለስጋና ለእንቁላል ምርት ከሆነ ደግሞ የሃይ ፊድ ኮንቨርሽን ኢፊሸንሲ ያላቸው ምንሰጣቸውን መኖ ተጠቅመው ወዲያው ለእንቁላል ምርት ሊሆን ይችላል፣ ለስጋ ግንባታ ሊሆን ይችላል፣ ቶሎ የኮንቨርሽን እንትናቸው ከፍተኛ የሆኑ ዝርያዎች ላይ ትኩረት ማድረግ አለብን ማለት ነው። ሌላው ጥሩ ጣዕምና ጥራት ያለው ስጋ የሚወጣው ዝርያ እንደ ዱዋል ፐርፐዝ የሆነው እንደ ሳሶ አይነት ዝርያ ላይ ትኩረት ቢደረግ መልካም ነው የሚል ሐሳብ ለመስጠት ነው። ስለዚህ ዋናው ነጥብ ግን እኛ ዶሮ እርባታ የጀመርነው እንቁላልን ቤዝ አድርገን ከሆነ ለእንቁላል ምርት የሚመረጡ ዝርያዎች ላይ ትኩረት ማድረግ ወይም ደግሞ ስጋን ብቻ መሰረት አድርገን ዶሮ እርባታ የምንጀምር ከሆነ ለስጋ እርባታ ተብለው የተመከሩ የዶሮ ዝርያዎችን ላይ ማየት ይገባል ማለት ነው። በአራተኛ ደረጃ በቂ የሆነ የጤና አጠባበቅ ላይ ትኩረት ማድረግ በዶሮዎች ላይ የሚደርስ ስጋቶች በፕሮቶዛል እና ተውሳክ በሽታዎች፣ ባክቴሪያና የቫይረስ ኢንፌክሽኖች ላይ ብቻ አይወሰኑም። ስለዚህ ጥሩ የአስተዳደግ ሁኔታን በመፍጠር ሂደት ውስጥ የሚካተቱ ጉዳዮችን ስናይ ጥሩ የመራባት ሁኔታዎች መፍጠር ያስፈልጋል። የሙቀት መቆጣጠሪያ ላይ ትኩረት ማድረግ ያስፈልጋል። የአየር ማናፈሻና እርጥበት እንዲሁም ጥራት ያለው ውሃና ጥራት ያለው ማለት ያው ንጹህ ውሃ እና ሁልጊዜ በቂ የምግብ አቅርቦት ሊኖር ይገባል። ክትባት የሚያስፈልግበት ሁኔታ ካለ ደግሞ በባለሙያ ብቻ እንዲሰጥ ማድረግ የግድ ይላል። ምክንያቱም የምንሰጠው መድኃኒት ውጤታማነት ወይም አዳኝነት ወይም ደግሞ ተከላካይነትን ከፍ ለማድረግ ማለት ነው። እንግዲህ እነዚህ አራቱ በጣም ትኩረት ልናደርግ የሚገባን ነጥቦችን ላካፍላችሁ ብዬ ነው። የመጀመሪያው ገበያ ጥናት ላይ ትኩረት ማድረግ የመጀመሪያ ስንነሳ፣ ከዛ የምናረባበት ቦታን በደንብ ማየት አለብን። በሶስተኛ ደረጃ ዝርያ መምረጥ አለብን። በአራተኛ ደረጃ በቂ የሆነ የጤና አጠባበቅ ላይ ትኩረት ማድረግ አለብን ማለት ነው። ይህን ካልኩኝ በዶሮ እርባታ ላይ የሚሰሩ የተለያዩ የቢዝነስ ሀሳቦች አሉ። እነሱን ደግሞ ላካፍላችሁ። እንግዲህ ቅድም ለመጥቀስ ሞክር ያለው ዶሮ እርባታ ስናስብ አንዱ የስጋ ዶሮ እርባታን መስራት ነው። ይሄ አንዱ የቢዝነስ ሀሳብ ነው፣ በዶሮ እርባታ ዙሪያ ማለት ነው። ለስጋ ብለን ዶሮ ማርባት ስናስብ ጥሩ ነገሩ በአጭር ጊዜ ውስጥ መድረሱና ለእርባታ ሂደት የምናወጣው ወጪ ትንሽ መሆኑ በብዙዎች ተመራጭ ያደርገዋል። ለእንደዚህ አይነት የዶሮ እርባታ የሚመከረው ከአንድ ቀን ጫጩት ይልቅ አንድ ሳምንት ዕድሜ ካላቸው ጫጩቶች ብንነሳ ነው። ምክንያቱም የመሞት እድላቸው ስለሚቀንስ፣ ይህን ስራ ለመጀመር ምንም ልዩ ችሎታ ላይጠይቅ ይችላል። ለመሳካት ደግሞ ያለን ቁርጠኝነትና እየተማርን ስራውን እየሰራን እየተማርን ለመሻሻል የሚኖረን ፈቃደኝነት ብቻ በቂ ሊሆን ይችላል ማለት ነው እና የስጋ ዶሮ እርባታን ለማካሄድ በቃ ትጋት ይፈልጋል፣ ቁርጠኝነት ይፈልጋል። እና ለስጋ ዶሮ እርባታ ሊሆኑ የሚችሉ ዝርያዎችን ትኩረት አድርገን መስራት ከሰራን ውጤታማ እንሆናለን ማለት ነው። ስለዚህ በዶሮ እርባታ ዙሪያ አንደኛው የቢዝነስ ሀሳብ የስጋ ዶሮ እርባታ ብለን መነሳት እንችላለን ማለት ነው። ሌላው የእንቁላል ዶሮ እርባታ ስራ ላይ ትኩረት ማድረግ ነው። ይሄም አንዱ የቢዝነስ ሀሳብ ነው። ለብቻው መሆን ይችላል፣ ከዶሮ ስጋ ጋር አብሮ መሄድ ይችላል። ይህንን የዶሮ እንቁላል እርባታን ስናይ እንቁላል ጣይ ዶሮች እርባታ ወይም ስራ እንቁላል እንዲጥሉ ማድረግ ዋናው አላማ አድርገን የምንይዘው ስራ መሆን አለበት። ቅድም እንዳልኳችሁ ነው ለሁለት ዷል ፐርፐዝ ብለን እንትን የምንል ከሆነ እንቁላሉ ላይ የምናገኘው ነገር ውስንነት ሊኖረው ይገባል ማለት ሊኖረው ይችላል ማለት ነው። ስለዚህ የዚህ ስራ ውጤት እስከሚደርስ ብዙ ጊዜ ይወስዳል። እናም ትንሽ ተጨማሪ ገንዘብ ሊያስወጣን ይችላል። ግን ጥሩ ነገሩ ሁለት ዋና ዋና የገቢ ምንጮችን ይሰጠናል። ይህም እንቁላሎችን ሸጠን እንጠቀማለን። ይህም በማንኛውም ጊዜ በጣም ትርፋማ የሚያደርገን ሲሆን፣ ሌላኛው ደግሞ እንቁላል መጣል ላይ ደከም ሲሉ አውጥተን በመሸጥ ገቢ ሌላ ገቢ እናገኛለን ማለት ነው ሶስት የዶሮ መኖ ማምረት ወይም ማዘጋጀት ይሄ ራሱ አንዱ የቢዝነስ ሀሳብ ነው በዶሮ እርባታ ዙሪያ ማለት ነው የዶሮ መኖ በዶሮ እርባታ ንግድ ውስጥ ዋና የገንዘብ ማንቀሳቀሻ ነው ምክንያቱም ዶሮ ለማደግ ብዙ መብላት ያስፈልጋቸዋል እና መኖ ያስፈልጋል ማለት ነው በዚህ ዘርፍ ለመሰማራት ስለ ዶሮ እርባታና ስለ ዶሮ መኖ ምንነት ብዙ ማወቅ ይጠይቃል ስለሆነም ቀድመው በዚህ የንግድ ውስጥ ካሉ ሰዎች በመማር ልንሰራ የምንችለው ስህተቶችን እየቀነስን በሂደት እየተማርን ልንሰራው የምንችለው አንዱ የቢዝነስ ሀሳብ ነው፣ የዶሮ መኖ ማምረት ወይም ማዘጋጀት። አራት የዶሮ ጫጩት ማስፈልፈል ስራ የቀን ጫጩቶችን በመፈልፈል ለዶሮ አርቢዎች የማቅረብ ስራ በመስራት መጠቀም ይቻላል። የዶሮ እርባታ አርቢዎች ብዙ ዶሮ እንዲያመርቱ ባለው ፍላጎት ምክንያት የጫጩት ማስፈልፈል ስራ የግድ አስፈላጊ ነው። ይህ ብዙ ሰዎች ወደዚህ የንግድ መስመር እንዲገቡ አንዱ መልካም አጋጣሚ በዶሮ እርባታ ውስጥ ለእንቁላልም ሆነ ለስጋ የሚደረግ እርባታ መነሻቸው ከተፈለፈሉ ጫጩቶች መሆኑና እነሱም ማስፈልፈያ ኖሯቸው ባለመሆኑ ሲሆኑ የዚህ ዘርፍ እንደ መልካም አጋጣሚ እንድንወስደው ያደርገናል። ለዚህ ስራ ግን የዘርፉ ስፔሻላይዜሽን መኖር እጅግ ወሳኝ ነው። አምስት የዶሮና የእንቁላል ማከፋፈል ንግድ ስራ። ይህም አንዱ በዶሮ እርባታ ዙሪያ ያለ የቢዝነስ ሀሳብ ነው። ይህ በመሰረቱ በዶሮ እርባታ ገበሬዎችና በሸማቾች ገበያ መካከል ያለውን ልዩነት ማስተካከልን ያካትታል። በጣም ትርፋማ ነው እና ለመጀመር በአንጻራዊነት ትንሽ ገንዘብ ይፈልጋል። በዶሮ በእንቁላል ወይም በሁለቱም ላይ ብቻ ማተኮር ይችላሉ። ከዶሮ እርባታ ገበሬዎች ጋር ይገናኛሉ። አክሲዮናቸውን ገዝተው በገበያው ላይ ለጅምላ ሻጮችና ቸርቻሪዎች መሸጥ ይቻላል። ምንም ልዩነት የሆነ ችሎታ አያስፈልገንም። የራሳችንን የግብይት ችሎታዎች ማዳበር በቂ ሊሆን ይችላል ማለት ነው። እንግዲህ ዛሬ ስለ ዶሮ የተወሰነ ግንዛቤ ለመፍጠር ሞክሬያለሁ ብዬ ተስፋ አድርጋለሁ። እንዳልኳችሁ በዶሮ እርባታ ዙሪያ የሚሰሩ የተለያዩ የቢዝነስ ሀሳቦች አሉ። የስጋ ዶሮ እርባታ አንዱ ነው። የእንቁላል ዶሮ እርባታ ሁለተኛው ነው። የዶሮ መኖ ማምረት ወይም ማዘጋጀት፣ ይህም ራሱን የቻለ የቢዝነስ ሀሳብ ነው። የዶሮ ጫጩት ማስፈልፈል፣ ይህም የራሱ የሆነ ቢዝነስ ስራ ሀሳብ ነው። እንደዚሁ ደግሞ የዶሮና የእንቁላል ማከፋፈል ንግድ ስራ፣ ይሄም በራሱ አንዱ በዶሮ እርባታ ዙሪያ ያለ የቢዝነስ ሀሳብ ነው ማለት ነው። ዛሬ እንግዲህ አወል ስሪንቃ የግብርና ፕሮግራም በዶሮ ዙሪያ ያገኘው መረጃ ማካፈል ሙከራ ተደርጓል። በቀጣይ በሌላ ሀሳብ መለሳለው። እስከዛ ቸር እንሁን። ባይ ባይ